ዛሃኞቻችን ስልካችንን ቻርጅ በምናደርግበት ጊዜ ትክክለኛውን መንገድ ባለማወቃችን የባትሪያችን እድሜ እያጠረ በጣም እንቸገራለን። ስለዚህ ስልካችሁን እንዴት አድርጋችሁ ቻርጅ ማድረግ እንዳለባችሁ እና ምን አይነት ጥንቃቄ ማድረግ እንዳለባችሁ በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ጀምሩ። መልካም ቆይታ። ወዳጆች ስማርት ስልክ አሁን ላይ የህይወታችን አንዱ አካል ሆኗል። ከስራችን እስከ መዝናኛችን ስልካችን ያስፈልገናል። ነገር ግን አብዛኞቻችን ስልካችንን ቻርጅ በምናደርግበት ጊዜ ትክክለኛውን መንገድ ያናቅር። በዚህ የተነሳ ባትሪያችን ቶሎ ቶሎ እያለቀ እንቸገራለን። አልፎ ተርፎም ባትሪያችን ቶሎ ቶሎ የመበላሸት እድሉ ከፍተኛ ነው። አዲስ ስልክ እንኳ ብንገዛ አሞላሉን ካላወቅንበት ባትሪው ቶሎ ቶሎ ቻርጅ መጨረስ ይጀምራል። ስለዚህ የዛሬው ቪዲዮ ለሁሉም የስማርት ስልክ ተጠቃሚዎች የሚሆን ነው። ስልካችን አይፎን ይሁን ሳምሰንግ ወይም ሌላ ማንኛውም ብራንድ ሊሆን ይችላል። የሁላችሁንም ስልክ ባትሪ ለማዳን የተሰራ ቪዲዮ ነው። እሺ፣ በተለምዶ የምንሰራቸውን ስህተቶች እስኪ እንመልከት። እውነቱን ለመናገር አብዛኞቻችን ቻርጅ ለማድረግ ስንሞክር ብዙ ስህተቶችን እንሰራለን። ለምሳሌ እስኪ እንመልከት። ቻርጀሩን ከስልኩ ጋር አስቀድመን ማገናኘት ብዙ ሰዎች ቻርጀሩን ከስልኩ ጋር ያገናኙና ቀጥሎ ሶኬት ላይ ይሰኩታል። ይህ ደግሞ በጣም ትልቅ ስህተት ነው። ምክንያቱም ሶኬቱ ላይ ድንገተኛ የኤሌክትሪክ ኃይል መጨመር ካለ ስልኩን ሊጎዳው ስለሚችል። ሌላው ደግሞ ስልኩ መቶ ፐርሰንት እስከሚሞላ መጠበቅ አንዳንዶች ደግሞ ስልካቸው ሙሉ በሙሉ መቶ ፐርሰንት እስከሚሞላ ይጠብቃሉ። ይህም ደግሞ ትልቅ ስህተት ነው። ዘመናዊ ስልኮች በተወሰነ ፐርሰንት ሲሞሉ ቻርጅ ማድረግን እንዲያቆሙ ተደርገው ነው የሚሰሩት አብዛኞቹ። ነገር ግን ሙሉ በሙሉ መሙላት ባትሪውን በጣም ያደክመዋል። ሌሎች ደግሞ የሚሰሩት ስህተት ባትሪው ዜሮ እስከሚሆን የሚጠብቁም አሉ። ከሁሉም የባሰው ደግሞ ስልኩ ዜሮ እስከሚሆን መጠበቅ ነው። ይሄ ደግሞ ባትሪውን በእጅጉ ይጎዳዋል። ባትሪው ሙሉ በሙሉ ዜሮ ሲሆን ኬሚካላዊ ሂደቱን ያስተጓጉለዋል። ይህም ደግሞ ባትሪውን ወደ መበላሸት ሊያመራ ይችላል። ሌሎች ደግሞ በተለምዶ የምንሰራው ስህተት ምንድን ነው? በእንቅልፍ ሰዓት ቻርጅ ማድረግ ነው። ሌሊቱን ሙሉ ስልካችንን ቻርጅ ላይ ትተነው እንተኛለን። ይህም ደግሞ ባትሪው መቶ ከሞላ በኋላ ቻርጅ ማድረጉን እንዲቀጥል ያደርገዋል። ይህ ደግሞ ለባትሪው ጤና ጥሩ አይደለም። ሌላው ደግሞ በተለምዶ የምንሰራው ስህተት ምንድን ነው? ኦርጅናል ያልሆኑ ቻርጀሮችን መጠቀም። አንዳንዴ እርካሽ ስለሆኑ ብቻ ኦርጅናል ያልሆኑ ቻርጀሮችን እንጠቀማለን። ታዲያ እነዚህ ቻርጀሮች ጥራት የሌላቸው ከመሆናቸውም በላይ ለስልካችን ተስማሚ ያልሆነ ቮልቴጅ ሊልኩ ይችላሉ። ይህም ደግሞ ባትሪውን ቀስ በቀስ ሊጎዳው ይችላል። ሌላው ከመጠን በላይ ሙቀት ነው። ስልካችንን ፀሐይ ላይ ትተን ወይም ደግሞ ከሌላ የሙቀት ምንጭ አጠገብ ቻርጅ ማድረግ በጣም ጎጂ ነው። ሙቀት የባትሪውን ኬሚካላዊ ይዘት ስለሚቀይረው ባትሪው ቶሎ እንዲያልቅ ያደርገዋል። ሌላው ደግሞ ከባዱ ስህተት ከስልክ ጋር እየተጫወቱ ቻርጅ ማድረግ ወይም እየነካኩ ቻርጅ ማድረግ ስልኩ ቻርጅ እየሞላ ያለ ጌም መጫወት ወይም ቪዲዮዎችን መመልከት ስልኩ እንዲሞቅ ያደርገዋል። ይህም ደግሞ ለባትሪው በጣም ኃይለኛ ጉዳት ነው። በአጠቃላይ እነዚህ ነገሮች ጥሩ አይደሉ፣ በተቃራኒው ደግሞ የባትሪያችንን እድሜ የሚያሳጥሩ ተግባራት ናቸው። ታዲያ ትክክለኛው መንገድ ምንድን ነው ካላችሁ፣ እሺ አሁን ደግሞ በትክክል ስልካችንን እንዴት አድርገን ነው ቻርጅ የምናደርገው ለሚለው ጥያቄ መልሶቹን ይዤላችሁ ቀርቤያለሁ። ከ20 ፐርሰንት እስከ 80 ፐርሰንት ቻርጅ ማድረግ ባትሪያችንን ከ20 ፐርሰንት እስከ 80 ፐርሰንት ባለው ክልል ውስጥ ቻርጅ ማድረግ እጅግ በጣም ጥሩ ነው። ይህም ደግሞ የባትሪውን ጤንነት ለመጠበቅ ወሳኙ ፓርት ነው። ሌላው ከ80 በላይ አለመሙላት፣ በተሻለ መጠን ከ80 ፐርሰንት በላይ እንዳይሞላ መጠንቀቅ አስፈላጊ ነው። ለምሳሌ ስልካችሁ ሰባ ከሞላ መንቀል ትችላላችሁ ከቻርጀሩ ላይ። ሌላው ደግሞ ከ20 ፐርሰንት በታች እስኪወርድ አለመጠበቅ፣ በተመሳሳይ ደግሞ ከ20 ፐርሰንት በታች እንዳይወርድ መጠበቃችሁ እጅግ በጣም የስልካችሁን ጠንነት የሚጠብቅ ነው። እነዚህን ህጎች ለምን መከተል አስፈለገ ካላችሁ ምክንያቱም እነዚህ ነገሮች ለባትሪው ኬሚካላዊ ሂደት እጅግ በጣም ጎጂ ናቸው። በተለይ ደግሞ የሊቲየም አየን ባትሪ ያላቸው ስልኮች፣ አብዛኛው ስልኮች ከዚህ ክልል ውጭ ቻርጅ ሲደረጉ ቶሎ ሊያልቁ ይችላሉ። ስለዚህ ይህን ከተገበራችሁ ባትሪያችሁ ሳይበላሽ ለረዥም ጊዜ ይቆያል። በተለይ በውድ የገዛችሁ ስልክ ካለ በዚህ መንገድ ጤንነቱን መጠበቅ ይኖርባቸዋል። ካለበለዚያ ቶሎ ይበላሻል። ተጨማሪ ጠቃሚ ምክሮችን ልስጣችሁ ባትሪ ሴቨር ሞድ የሚለውን መጠቀም ይኖርባችኋል። ስልካችሁ 20 ፐርሰንት ወይም 15 ፐርሰንት ሲሞላ ባትሪ ሴቨር ሞድ ኦን ማድረጋችሁ ለባትሪያችሁን ለመቆጠብ ይረዳችኋል። ይህ ሞድ አላስፈላጊ የሆኑ አፕሊኬሽኖችን በማጥፋት እና የስክሪን ብርሃናትን በመቀነስ የባትሪውን ፍጆታ ይቀንስላችኋል። ሌላው ደግሞ ቻርጁ ከሰማንያ በላይ እንዳይሞላ የሚከላከል አማራጭ አለ። እሱን ማብራታችሁን እንዲያትረሱ። በአንዳንድ ስልኮች ላይ ቻርጅ መሙላት ከ80 ወይም ደግሞ ከ85 በላይ እንዳይሞላ የሚገድብ አማራጭ አለው። እዛው ሴቲንግ ላይ ማለት ነው። ይህም ደግሞ ባትሪው እስከ 100 ፐርሰንት እንዳይሞላ የሚረዳ ነው። ታዲያ ይሄ የተቀመጠው ዝም ብሎ ይመስላችኋል? ይህንን ለማድረግ ካሰባችሁ ወደ ሴቲንግ ትሄዳላችሁ። ከዛ ባትሪ የሚለውን ትነካላችሁ። ከዛ በመቀጠል ባትሪ ፕሮቴክሽን የሚላለ እሱን ትነካላችሁ ወይም ደግሞ ባትሪ ሄልዝ የሚለውን አማራጭ መጠቀም ትችላላችሁ ስክሪኑ ላይ እያያችሁ ከዛ በመቀጠል 80 ፐርሰንት ሊሆን ይችላል እስከ 80 ሊሆን ይችላል እዛ ላይ ገደቡን ማድረግ ትችላላችሁ ይህም ራሱ ስልኩ አውቶማቲካሊ 80 ፐርሰንት ወይም 85 ፐርሰንት ሲደርስ ያቆምላችኋል ማለት ነው ይህም የስልካችሁን ጤንነት ትጠብቃላችሁ ሌላው ፋስት ቻርጅንግ ፋስት ቻርጂንግን መጠቀም አለብን ወይስ የለብንም መቼስ ነው መጠቀም ያለብን በአንዳንድ ስልኮች ላይ ፈጣን ቻርጅ ወይም ፋስት ቻርጅንግ የሚል አማራጭ አላቸው። ይህም ደግሞ ስልካችን በተሻለ ፍጥነት ቻርጅ እንዲሆን የሚያደርገው ፊውቸር ነው። ነገር ግን ይህን አማራጭ ሁልጊዜ መጠቀም ባትሪያችንን ሊጎዳ ይችላል፣ ብዙም አይመከርም። ስለዚህ በጣም አስቸኳይ ሁኔታ ላይ ከሆናችሁ ወይም ደግሞ አንገብጋቢ ጉዳይ ሲኖር ብቻ ፋስት ቻርጅንግን ተጠቀሙ። ሁልጊዜ ግን አትጠቀሙት። ሌላው ደግሞ ስልካችንን ምን አይነት ቦታ ላይ ቻርጅ ማድረግ አለብን? ስልካችሁን ቀዝቃዛና አየር በደንብ በሚገባበት ቦታ ላይ ቻርጅ ብታደርጉት በጣም ተመራጭ ነው ለስልካችሁ ጤንነት። ለምሳሌ በጠረጴዛ ወይም ደግሞ አየር ማቀዝቀዣ ባለበት ክፍል ውስጥ ማስቀመጥ ትችላላችሁ። ስልካችንን ቻርጅ ስናደርግ ለምን ጥንቃቄ አስፈለገ? ብዙዎቻቸው ይህን ጥያቄ ልጠይቁ ትችላላችሁ። ስልኩን ቻርጅ ከማድረጋችን በፊት ከኤሌክትሪክ ሶኬት ላይ ብናገናኘው ለባትሪያችን እጅግ በጣም የተሻለ ነው ምክንያቱም ቻርጀሩ ቮልቴጁን ለማስተካከል እና ለስልኩ የሚሆን የተስተካከለ ጅረት ወይም ከረንት ለማዘጋጀት ጊዜ ይሰጠዋል። ይህ ስልካችን ድንገተኛ የሆነ የኤሌክትሪክ ኃይል መጨመር እንዳይደርስበት ይከላከላል። በተለይ ደግሞ ኦሪጂናል ያልሆኑ ቻርጀሮችን ስትጠቀሙ ይህንን ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው። ምክንያቱም ደግሞ ኦሪጂናል ያልሆኑ ቻርጀሮች የቮልቴጅ መቆጣጠሪያ ስለሌላቸው ስልካችንን ሊጎዱ ይችላሉ። ተጨማሪ ማሳሰቢያ ስልካችሁን ቻርጅ እያደረጋችሁ በተቻላችሁ አቅም መጠቀም የለባችሁም። ስልካችሁን ቻርጅ ላይ ያደርጋችሁ መጠቀማችሁ ስልኩ በጣም በኃይለኛው እንድግል ያደርገዋል ወይም ሙቀቱን ይጨምረዋል ይህም ደግሞ የባትሪውን እድሜ ያሳጥራል ከቻላችሁ ደግሞ ቻርጅ በምታደርጉበት ሰዓት ዋይፋይ ሎኬሽን ብሉቱዝ እነዚህን ሶስት ነገሮች ኦፍ አድርጓቸው እነዚህ አገልግሎቶች ስልካችሁን ቻርጅ በምታደርጉበት ጊዜ ተጨማሪ ኃይል ስለሚጠቀሙ ስልኩ ቶሎ ቻርጅ እንዳይሆን ያደርጉታል። ሌላው ደግሞ አንዳንድ አፕሊኬሽኖች ባክግራውንድ ላይ መስራት ስለሚችሉ እነዛን መዝጋታችሁን ቸክ አድርጉ። በማጠቃለያ ላይ ላሳስባችሁ የምፈልገው ነገር ቢኖር ስልካችሁን ቶሎ ቶሎ ቻርጅ ማድረግ ይመከራል። ባትሪያችሁ 20 ፐርሰንት ሲደርስ ወዲያውኑ ቻርጅ ማድረግ ጀምሩ። ሰማንያ ሲሞላ ደግሞ መንቀል ትችላላችሁ። እንደዚሁም እስካሁን የጠቀስኳቸውን ምክሮች ተግባራዊ ብታደርጉ ባትሪያችሁ ሳይበላሽ ስልካችሁ ሳይበላሽ ለረዥም ጊዜ በጤንነት እንዲቆይ ይረዳችኋል። ለሰጣችሁኝ ጊዜ ከልብ አመሰግናለሁ። እንዴት አያችሁት? በእርግጠኝነት ትክክለኛው መንገድ ከተጠቀማችሁ በተለይ ደግሞ በውድ ስልኬ በውድ ዋጋ የገዛችሁ ስልክ ካለ እነዚህን መንገዶች ተጠቀሙ። እመኑኝ ስልካችሁ ለረዥም ጊዜ በጥሩ ጤንነት እንዲቆይ ይረዳችኋል አመሰግናለሁ በቀጣይ ቪዲዮ እንገናኛል እስከዚያው ጊዜ በያላችሁበት ሰላማችሁ ይብዛ ላይክ ሰብስክራይብ ሸር እያደረጋችሁ በቀጣይ ቪዲዮ እንገናኛል እስከዚያው ጊዜ ቸርን ሰንብቱ